ማናን ምን ተፈጠረ? ለሃሞች መጡ መሰለኝ። ተው ለሃሞች መጡ መሰለኝ። ለእዛ ነው፣ ችግር የለም አት

ወይእ ጣላእግን እንደዚህ አይባልም ግን ጌታ ይቅርታ ስሙኝ። እኔ የነገርኳችሁን ኖ እኔ የነገርኳችሁን ከሰማችሁ ሰማችሁ፣ ካልሰማችሁ በአናታችሁ ትተከላላችሁ። የመሬ ነው፣ ምንም የተፈጠረም ነገር የለም። ቅርታ የሚባል ነገር የለም። አንድ ላይ የሚሆን መጀመሪያ እየተጣላ ሰውም የለም። ስለዚህ ሰው ጋይስ ማንም ጋር አትጣሉ። በሩ ከእኔ ባዜ ዛሬ ተጽፎ የተለቀቀውን ፎቶ የሚታደርጉ ሰዎች ምን መማስ በማስመልከት እንደሆነ ስላልገባ፣ እናንተ ሰዎች እኔ ቤት የሚመጡ አልቀበላችሁም። እዚያም እዚህም ትክክል አትበሉ። በቃ ያላለቀ ነገር አለ። ምንድን ነው የተጻፈ እየኮሰቱ ያሉት? እኔ ቤት የሚመጡት ናቸው። እዚህ ጋ የነበሩትም ግማሾችን እያየው ነው

ተይ ባክሽ፣ እኔን ጣፍ ብሎ ደስ ብሎ ነበረ። አይኔ መጣውና ያስለቅሳል። ዛሬ ማለ እንደዛ ሆነ። እኔ ለነሱ እንትን ነው የሰጠው እኔ ማለት ነው። አሁን ወጣሎ ዳና ቆዩ፣ መልካም ጊዜ። እውነቷን ነው። እኔ ራሴን ነው የጠየቅኩኝ። እኔ ስለ በሰው አላወራውም። ስለእኛ ስለኛ ህይወታችን ነው ያሉ ስለ ሴት ብላህተኛ ነው የጠየቅኩኝ፣ ስለ ሴት ብላህተኛ ነው የጠየቅኩኝ። በትክክል መልሳችኋል፣ ሁላችሁም። በተለይ ወሎ መልሳለች ሎ አንደኛ መለሳለችማ። ያለው ነገር ማለት ነው ያለውን ነገር እናንተ በቃ ያን ሰውዬ ወደ እናንተ ለመመለስ ያለባችሁ ነገር በውስጣችሁ መፍጠር አለባችሁ። ትክክል። ያእኳ እውነት ቢኖረው ባ እውነት ቢኖረው አንች ራስሽ ዋሽሽ በ ራስሽን አሳልፈች ወደ ነበረቦት ቦታ ለመመለስ ትሞክርያለች። ትክክል፣ ትክክል። እኔ ምለ ለምለ እኔም ሀሳቤ እንደዛ አንድ አይነት ነው። የእኔ ሀሳብ ለምሳሌ እኔ ለምሳሌ አለኝ የራሴ እና በጣም ትዕግስት የለውም በትንሿ ነገር እንትን ይላል ይችላል ይችላል ይችላል ከተነሳበት ግን በቃ እኔ ምን አላለሁ እሱ ሲነሳበት እኔ ቀዘቅዛለሁ ወይ እወጣለሁ ወይ ደግሞ ትዕግስቱን ዝም ብዬ እሰማ ሰማና እዛ ሲረጋጋ እንደዚህ በእንደዚህ እንደዚህ በእንደዚህ ብዬ አስረዳዋለሁ እዛ በኋላ መግባባት እንችላለን ማለት ነው ግን እሱ ተናዶ እኔ አልናገርም እሱ ደግሞ ምን ይላል መሰልሽ እኔ ተናድጄ ስገባ እሱ ዝም ብሎ ይሰማኛል ይሰማኛል በኋላ ላይ ከስረጋጋ እያናገረኛል ምንድን ነው ችግርሽ አይተስ ምን ይላል ሁዶቼ፣ ብዙ አትጨነቁባታችሁ። ምንም አያስጨንቅም። እንግዲህ እስከሚያልቅበት ስ መጠበቅ ነው። እኔ እንደተረዳሁት ከሆነ ያው ሁሌ ቢሆንም እኛ ቀድመን አነ ሀሳባችን እኮ ከምታደርጉት ነገር ይቀድማል፣ አይደለም? እንደዛ አይነት ነገር ነው እኔ የተረዳሁት። ሀሳባችን ይቀድማል። ቀድመን ነው የምናስበው፣ አይደለም? ከማድረጋችን በፊት እናስባለን። በቃ ማሰቡ ነው የምናስቀድመው፣ ካላሰብንም አናደርግም። እንደዛ ነው የተረዳሁት እኔ። እንግዲህ አላቅም፣ ሌላችሁ እንዴት እንደምትረዱ አላቀ። ሌላችን ተረዳመም ተረዳን ችግር የለውም። ሪያሳትረደ በቃ የሆነ ሸው ግን እንኳን አደረሳችሁ አላልኳችሁም ወንድሞቼ ምናት

ነው ሁኔታቸው። ግን የሚጨርሱት አይመስልም። አይደለም፣ ኖ ይሄን ሰሞን ይጨርሳሉ ብዬ አስባለሁ። እኔማ ይሄ ትናንትና በካ ቤት የተለቀቀው ቪዲዮ እንዴት ቅቅል እንዳደረገኝ እናንተ! እንዴት ነው ተለያዩ እያሉ አልመጡም እንዴ? እንዴት እንዳናደዱኝ አሁን እነሱ አሁን ፍፁም ሆነ መኪም ሆነ አሁን እነሱ ሁለቱ ሰው የማያዛቀቷቸው ነው። እዛ እንደዛ ያለ ቢሮ የሚለቁት እኔ ምን ስጀምር ለምን ይመጣሉ? ለእንደዚህ ያለ ቢሮ ለምን ይመጣሉ? እኔ እኮ ጋራ መየምር እንዴት እንዳናደገኝ ደግሞ ሬስ እኮ ነው የምጽፉት። ምና አባ ምን አገባቸው? እንደው ካላስተካከሉ ተካከሉ ካላስታረቃቸው እዛው ዝም አይሉም እንዴ? ለምን ይመጣሉ? እኔ የሚያቃጥሉ ለምን ይመጣሉ? ያም በዛ ይመጣና እንደዚህ እንደዚህ ብሎ ብር ሰብስቦ ይሄድ። ያለም በዛ በዛ እኛ ላይ ልጆች እኮ የጠቀመን ሰው የለም። አረ አሁን እሷ አበዙት። ሁሉ ቦታ እያበዙት ነው የምታ ትላንትና ማሶሲ እኮ በቃ ልክ ልካችን ሁላችን ነው የሰደበች ሁላችን ይቅር በላት እንደው ፈጣሪነት። ሰድባ እኮ አይደለም በሚደረገው ነገር ብታውቀው ያለ አይመስለኝም። ግን የሆነ አውቃ አይመስለኝም። እንደ እውነቱ ከሆነ ትናንት አሳዝነኛል። ይኸው ልንገልግልሽ ነ ይ እስ ውድዎችው በኋላ እገባለሁ። ደማ አዲስ ነገር ይዛችሁ ጠብቁኝ። ደስ የሚል ነገር ምን አይነት ነው ደስ የሚል? እስኪ ንገሪኝ መጀመሪያ እንደው ቡርኬና ሃይሚ ብቻ የሆነ ነገር ታርቀው እንዲመጡ ሌላ ሰው አልፈልግም። ብሩኬና ሃይሚ ኢንሻላህ ማችን ከእሱ እኮ ነው የምንፈልገው። አዎ የእነሱን ደስታ ብቻ እንድታሰሙኝ ነው እንጂ ሌላ አልፈልግም። በቃ ዛሬ እሺ፣ ታርቀው ይመጣሉ ኢንሻአላህ። እናንተማ ወዲያችኋለሁ፣ ትወዱኛላችሁ። ከእናንተ ያው ትወዱኛላችሁ፣ ወዲያችኋለሁ ብዬሽ አስባለሁ። የሚያስጨንቀን የነሱ ነገር ነው፣ የነሱ ነገር። አላህ ፈልቻ ያሰማን በዛሬ ወለት። ወና አንቺ እኛን ትወጅናለች። ወላሂ ወዲያችኋለሁ። እኛም እንትን ተናገሪ ሁለቱም ተናገሪ፣ ሃይሚና ቡሩክ የበለጠ ተወችን አለሽ። ወላሂ ወዳችኋለሁ፣ ወላሂ አለች። ወላሂ በይ፣ ወላሂ ወዳችኋለሁ። የስደት እህቶች አይደላችሁም? ምን እያላችሁ ነው እኮ? እኔም እኮ እኛ አስበለጥሽኝ ብለን ነው እንጂ እኛ እ

ስራ ላይ ነች ስራ በሰማት ማሮና አረግ ዘንድሮማ በቃ በጭንቀት ማለቃቸው ነው

ያባል በነገራችን ላይ ድምፅሽ በጣም ሞኬ ሂጅበት ሂጅበት ሄጅበት ይሻላል። ይ አ አሸ ወይና ወይና አሸ ወይናዬ ልበልላቸው። ታዲያ ምንድሄን? ዛሬ የደስታችን ቀን ነው። እኔ ብላ ውዶቼ ትላንትና የሶስት ድምፅ በሌላ ሰው ድምፅ አቀናብሮ የለቀቀው ማነው ግን? በሳቅ ነው የሞቱት። ትክክል ድምፅ ቀይሮ እንዳለ በቃ እንደ ግራን አይገበኝ እንደ እንደዚህ አወራች እንደያልኩኝ እሷን ደግሞ ማያረጉት ጉድ የለም እኮ ኧረ ኧረ ትላንትና አቃጥላችኋል ያነጋግሯል። ትለንትናማ ከነባሏ ጨምር እኮ ነው የሰደበችው። ሲጀመር ባሏም አይመስልም፣ ፍቅረኛውም አይመስልም። ዝም ብላ ነው ዝም ብሎ ነው የሚያወሩት። እንደሚመስለኝ ከሆነ ሁላችን ነው የሰደበችን፣ ሁላችን ባሏን እባክሽ፣ እያስመሰለ ነው እየሰደበ የመሰለሽ። እከኩን እያከኩኝ አላለችም? ኧረ ወይኔ ወይ ዘንድሮማ ይቺ ልጅ ማታ መጣ ጉድ የለም። ማዳም ቅመሞችን በቃ ጉድ እየሰራችላት ነው። እሷማ ምን እንደምናደርጋት፣ እሷማ ምን መስሚያ ጥጥ ነው፣ እንደውም መስሚያ ጥጥ ነው። ምንም ቢያደረጉት በቃ ምንም አይመስላትም። በቃ እሺ ታያት እንደ ትናንትና እንደዚያ የለም አዝቃ እረፊ የሚሏ ሁሉም በቃ እሷ ላይ የወረዱባት ነው። ግን እሷ ምንም በቃ አይመስላትም ምንም ምንም። ትላንትና ደግሞ ያ ብሩኬ ፈርቷል። ባለፈው የሆነ እሷ ላይክ ያደረገው ፎቶ ላይ ብዙ ሰው ነው የሰደበው እና በቃ ለማውራት ራሱ ካሜራ ለማየት ሁላ ፈርቶ ነበረ። በደምብ አይታችሁ ከሆነ ሌላ ብራንግ እንዲያጣ የብርጥ በሳቅ በኩት ለማውራት ራሱ እየፈራ ነበረ። በቃ እንደው ሀይሚ ከመጣችሁ በኋላ እንደው ማውራት የሚያወራው ሁላ ጠፍቶበታል። በቃ ከዛ አንድ ሁለት ቃላት ካለ በኋላ ትቷት ነው የሄደው። እኔ ልሂድ በቃ እኔ ልሂድ ብሎ ሱሲ፣ ማ ተናዳ እኮ ነው ትናንትና እንደዛ ስትናገር የነበረው። ምን ተናደደች፣ አውቃለሁ ተናደደች፣ ደግሞ ስሯዋ ነው በቃ እንደዛ የሚያደረጉት እኮ ሰው ስታከብሪ ነው ሰው የሚያከብርሽ አይደለ? እሷ እኮ አላከበረችም። ስለዚህ ሰው ለምን ያከብራታል? ሁሉም ዩቱበሮቹ እዚህ ጋ በኮምፒውተር የሚያስረዱት ሁሉ በቃ እሷ ላይ ነው እየወረዱባት ያሉት። ሰው ካከበረች ሰው ያከብራታል። ሰው ሳያከብር ሰው ያከብራት? ትክክል ል ትክክል ትክክል እና ትክክል። አንቺም ትክክል እሱም ትክክል ይዘን በጭንቅላታችን ትክክል ብሏል ር አውሬ አዲስ አዲስ እስኪ እኔ እናንተ ተተለያየን ጀምሮ ምን ምን በህይወትሽ አዲስ ነገር ተፈጠረ? ሲንገሪኝ። ማንን ነው ማንን ነው? ዶክተር ቢቸግርን ደስ ሰርቆ ነው ያለው። ደግሞ ማንን ነው? እውነት ነው። ሌላ ሰው ነው። ድንግል ማርያም ልጅ ነው። ሰው ነው። ልጅ። አዎ ዶክተር ቢቸግርን ዶክተር ቢቸግር ቢቸግር ቢቸግር ወይ ወጣችን ዩቲዩብ አለሽ እንዴ አንቺ ዩቲዩብ ትሰሪያለሽ ዩቲዩብ አለሽ የለኝም አልሰራም ይሁን ዩቲዩብ ነው ብዙዎቹ ይሰራሉ እኔ ዩቲዩብ ላይ አንዱ አለች በጣም ደስ የምትል እኔ እሷ ነው የምከታተለው አንዱ ማለት ዘር ለጋበል የምትለዋ የምትባለዋ በጣም በቃ አስተሳሰበው ውላ የሆነ ነገር ስታደርግ ርዕስ አዘንጋጭ አትጽፍም። በቃ የሆነ ደስ ትላለች። ሃይሚስዊት አዎ፣ ሃይሚስዊት ምትለዋ አታውቂያታለሽ? ሃይሚስዊት ትላለች፣ ደስ ትላለች። እኔ በጣም ነው መወዳት ሃይሚስዊት። ወንዱም እኮ አሪፍ ነው፣ አያድ ያለም ያ ማነው እሱ

እንዴት ተናጋሪ ነች! ለካ አይደለሁም ያን ያህል ብዙም አይደለሁም። ለመሆኑ ደግሞ ደሞ ነሐሰን ቤት ሐሰም ታሟል፣ አይታችሁታል? እኔ አት አትቻለሁ ዩቲዩበሮችን ማየት በቃ። ው- ደግ አደረግሽ፣ እንደው ደግ አደረግሽ። በቃ አያስፈልግም እንደው ሁሉ ቦታ ብትገቢ ተለያየን ተለያየን፣ መጣላት መጮህ፣ በቃ አል ደህና ነገር የለም። ደህና ነገር ዩቱበሮቹ በተለይ አስተምሩ። ለምንድን ነው ግን ደስ የሚላቸው መጣላት ብቻ ነው? በቃ በፊት ማ እዛው ተጣልተው እዛው ይታረቁ ነበረ። ምን ይሉ ነበረ? አሁንማ በቃ ለአንድ ወር ለአንድ ሳምንት በቃ እንደ አለ እዛው በዛው ያስቀራሉ። ሳይታረቁ ምን ሳይሉ በዛው ይቀራሉ በዛው ይቀራሉ። አጥቼ ቁጭ ብዬ ምን ተፈጥሮ ይሆን እኔ እዚህ ቁጭ ብዬ እንቅልፌን አጥቼ ምን ተፈጥሮ የሆነ እያልኩት አሰብ ልለዋል። አረሙ ወጣ። እንደው ከነ ጭራሹ እንደው ከዚህ በኋላ ባልከታተላቸው ደስ ይለኛል ሁሉ ነው። ግን የሆነ የሆነ ጊዜ ብዬ ነበረ፣ ግን አልቻልኩም። በቃ እሄዳለሁ፣ እከታተላለሁ፣ እሰማቸዋለሁ፣ ከዛ መለሳለሁ። እንደው ዛሬ እንደው እንደው ይቅርብኝ እላለሁ፣ ደሞ እሄዳለሁ። እያምር ምን ምን እንደሚሻለኝ እንደው አላውቅም ይቅርብ ይቀርጽ በኋላ እንዴት ግራት ይያል አው እህዳለው ደግሞ አያለው። አሁን ትላንትና ሶሲ ቤት ነበረ እንዲያው ሶሲ ቤት ከተለቀቀ ከነጭራሹም አልዩም አላዩም ብዬ ነበረ። ከዛ ሄድኩኝ አየሁት እስከ መጨረሻው፣ ከመሀል ላይ አድርጌ እያቆራረጥኩ ነው ያየሁት። ከዛ ወጣው። ከዛ እነ ሐሰን ቤት ስገባ ሐሰን ታሟል ብላ ውሃ ለዋ ላይ ስደፋ ምናምን እንደዚህ አይነት ነገር ግን ለምንድነው የሚለቁት? እኔ ግራ ነው የሚገባኝ እንትን ነው ሰው ተጨንቆ እንደሄላቸው መሰለኝ ሀሳባቸው ምን እንደሆነ አልገባኝ አው ለምሳሌ ሐሰን ታሟል አይደለ? በቃ ሐኪም ቤት ወስዶ እዛው ታክሞ ምን ብሎ ተሽሎት ቢመጣ አሪፍ ነበረ። ግን እነሱ ታሟል ብሎ ውሃ እየደፋች ምን እያለች አይ እዛ መጣች ማሄድ ወይ ወይ ራላቸው ካሜራማን እኮ ነው ለ ይቀርፃሉ። እንደዚህ አይነት ነገር ለ ይቀርጻሉ። ምንድን ነው አሁን፣ ለምሳሌ ምንድን ነው ስለ ካሜራማን ምን ያድርግ? ካሜራማን ነ ምን ያድርግ? ምንም መቀደስ ነገር ምንም የለም። ምንም ውሃ ላዩ ላይ ስደፋ ፀጉሩ ላይ የምር የምር የእውነት፣ ባይ ላይሆንም ይችላል ግን የምር ብታመም ራሱ እንደዚህ ይዞ መውጣት የለባቸውም። የምር እህ ትክክል ነይ ግን አይ ከምፓት ነው የሁሉም ካለ የነስታዲያ ካሜራ ላይ መች ከመች ወዲህ ነው የምትወጣልኝ? ጀመር እነሱ ካሜራ ላይ ብቻ ነው የምጣሉት። ጀርባ በካሜራ ኳላኮ ከካሜራ ጀርባ በጣም ፊስ ናቸው። ሁሉም ዝም ብለው የምጣሉ ነው የሚመስሉት። የምጣሉት ሁሉ ራሱ ፍቅር ናቸው፣ ተጀርባ በጣም ፍቅር ናቸው። ከዛ እዚህ እኛ እንባላለን እዚህ ማዳም ቀመሞች እርስ በራሳችን በራሳችን እዚ ዶክተር ቢቸግር የሆነ መልእክት አስተላልፊ። ዋናው መድረክ ላይ ተቀምጠሽ እናቶች ለሚዘቀዝቁ ልጆች በእናትሽ ረፉ ባያቸው ስ የሃይሚንም እናት የብሩክንም እናት እየዘቀዘቁ እን እናቶቹ ምን ያድርጉ ወልደው ባሳደጉ። አንዴ ማታ ሱ ብቻ እኮ አይደለም ብሩክ ፕሮፋይል አድርጎ አብርሃም ዘቀዘቁ ብሎ አብርሃም ፕሮፋይል አድርጎ ቡሩክን ዘቅዝቆታል። ትላንት እና ማለት ትላንት ነው። መቀውጤ ነው። አረ እየቀወጡት ነበር ወይ? ይጋዛስ ምን ሆነ? ምን ይሆናል? ታውት ስባል ለምንድነው ቡሩክን የዘቀዘቁት? ስለዚህ እኛም እንዘቀዝቃለን አሉ። ማን የጀመረው ሲባል የጀመሩት የና አብርሽ ናቸው። ለምን እንደዚህ አይደሉም። የና አብርሽ አይደሉም። የና አብርሽ አይደሉም። አይደሉም የእናንተ ቡሩክ አይደሉም። ግን እነሱ እኮ አብርሃም ለምንድነው ዘቀዘቁት? አብርሃም ስለዘቀዘቁት እኛም ቡሩክን እንዘቀዝቃለን ብሎ ዘቀዘቁት። ከዛ በኋላ ደግሞ እናንተ ስለ ሃይሜ እኛ፣ የኛ አብርሽ ደጋፊዎች ምን ይላሉ፣ ስለ ሃይሜ እኛ ምንም አያገባንም። ስለዚህ እናንተ ደግሞ አብርሃም አትዘቅዝቁ፣ እናንተ ባትዘቀዝቁ እኛም አንዘቀዝቅም አሉት። ግን አልሰሙን በቃ። ትላንትና ረረረ ትላንትና አይሙሽ እየዘቅዝቁት የኔ ሃይሜ አባትና እናት አብሮ ያሉት ዘቅዝቆ እንዳለ፣ ኧረ ወይኔ ሞቷል ይያለ አሁን ታረቁ አይመስለኝም። እንደው እንዲሁ እየተባሉ ነበር።